ልጅ ልጅ ነው። እዚህ የት ነው የምታድሪው? እዚህ ነው ማለት እዚህ። ለምን ቤት ኪራይ ስለሌለሽ ነው እዚህ የምታድሪው? ባለቤትሽስ ጥሎ ይጠፍተው ነው? የት ዝናብ አይዘንብም? ከዘነበ ልጄን አቅፍ በረንደ ላይ ነው ጉጭ ምለው። ልጁን አቅፈች ነው የሚታየው። አውቅፌ ስንት ወሩ ነው? ሦስት ወር ነው። ገና መጀመሪያ ልጅ ነው ማለት። ከዚህ በፊት በኪራይ ቤት ነው ከእሱ ጋር የምትኖሪው። የት ሀገር ነው የሄደው? ሌላ ካደግሽ በኋላ እና ልጁን ያው እንትን ከማለት ብለሽ እዚሁ ነው። እዚሁ ነው የምታድሪው? እንደዚህ ሜዳ ላይ? አይዞሽ እሺ። ቤት ግራይ ምናምን ለምን ተከራይተሽ አትኖሪም? ለብሶ ከሀገር ገዛሉ ሰዎች አንዳንድ ሰዎች ሰው ነው ይህንን የሰጠው። ቤተሰቦች የት ናቸው? ከዚህ በፊት አንቺ ምንድን ነው የምትሰሪው? ሻይ ቡና። እንዴት ነው ከሱ ጋር የተገናኘሽው? እሱም እዚህ ሀገር ልጅ ነው

የሞተ ስፋት ትግሮች ልጁን እንብያዡ እኔ ያሁን አንዳንድ ሰዎችን እዚህ ምግብ ለማብላት እንደመጣበት ነው ያየሁት። እና ይሄን ቪዲዮ እስከሚታዩ ሰዎች ውድ የደራሽ ወገን የዩቲውብ ቻናል ቤተሰቦች፣ አንዳንድ የተቸገሩ ሰዎችን የምትረዱ ይሄ ህፃን እንደሚታዩ ገና ሶስት ወር ህፃኑ ነው እና ካረገዘች በኋላ ባሉ ድንገት ጥለው ጠብቶ ያው እናት በጣም ትልቅ ነው እናት ጥላ ጠፋም። እና ህጻኑን ጥላ ከመጥፋት ብላ ይሄው ያሳደገች ነው ያለች። ያ እናቶች እናንም እንደዚህ ነው ያሳደጉት። እቺን ይት ምናልባት በትክራይ እነ ከፍዬ ማገዝ ፈልጋለሁ የምትሉ እንዲሁም ይሄን ቪዲዮ ደግሞ በዚህ በአዋሳ ዙሪያ አሁን ያለሁት አዋሳ ነው። አዋሳ ዙሪያ ያላችሁ ችንት ማገዝ መርዳት የምትፈልጉ ሰዎች እንድጠይቁ ችንት ስል በፈጣሪ ሲን በቴቲና ይጠይቃቸዋለሁ። በጣም ታሳዝናለች እና ይችን አግዙ እርዱት። እና አንዳንድ ሰዎችን ረዳን ያለ ነው እና ችገና ልጅ ነሽ ወጣት ነሽ ለልጁ ብለሽ ነው እንዲህ ቁጭ ያልሽው እና ደግሞ ቅን በቻለን አንቺን እናግዛለን፣ መጥቼ እጠይቅሻለሁ። በርቺ ያዞሽ ትንሽ ገንዘብ አለ እሱም የሆነ ነገር እንትን ይሄ አሁን እኔ ድንገት ነው የመጣው። ድንገት ፈስ ምግብ ያበላ ባለውበት ነው አየሁት

የነው ይርባ ነው ሀገራችሁ? አዎ፣ እዛ ነው ህርባ ነው ተወለዱ? አዎ። ወደ ቤቴ እንባና ወደ ቤተሰቦቼ ሲወጭ ደርሳለሁ፣ ግን ልጆች አሉ ሶስት ሴት ልጅ እና አንድ ግብርና ነው ግብርና ነው የሚሰራው። እርሶ እዚህ ጋር ወርቆ እንዳሉ አይተዋል። አታ ወደ ቤት ካልገባ እረዳም አንተ ጎዳና ስለወጣ ድሎ እሺ። አምና ማጣ ያቶን ነው። ለምን ከዛ ወጥቼ ደቡብ ኦሞ ሱካር ፋብሪካ አራት አመት ከምናምን ሲሰራ አሁን እርጅና አቅሜም እየደከመ ሸንኮራ ቆራጣ አልቻለ። ኦኬ ለምን አሁን ወደ ልጆቹ አይመለሱ? አሁን መድረሻ ነው አጣቲ። አሁን ጊዜም ቀጠሮም የለም። ትራንስፖርት ካገኘ ትራንስፖርት፣ ሶስት ልጆች አሉ። ባለቤት እናትዮ ሌላ አላታው ነው አለች ሄደችና

እና እንደዚህ አይነት አባቶችን መንገድ ላይ እንዲወርቆ የሚታዩ ልጆች ባካችሁ እንደዚህ አሁን ሶስት ልጅ አሉ አንዱ ግብርና ውስጥ ነው የሚሰራው ብለው አሉ። እንደዚህ የደከሙ አባቶችን መንገድ ዳር ላይ እንደዚህ ወርቆ የሚታዩ ልጆች እንደዚህ አባቶቻቸውን እንድታነሱ እንዲሁም እንድታዩ አባት ለይነስ ነው ወደ ጎዳና የሚወጡ እንደዚህ የደከሙ አባቶችን እንድትረዱ እንድታግዙ ሲል በፈጣሪ ስም በቲትና ይጠይቃቸዋል። 300 ብር ብኖረኝ ወደ ልጆች እሄዳለሁ፣ ገንዘብ በማጣት ትራንስፖርት በማጣት ነው ብለው የአባታውን ሲያወራ አይተናል። እኔ አሁን ገንዘቡን ትራንስፖርቱን እሰጣለሁ፣ እና ወደ ልጆቹ ሂዱ። እሺ ሦስት መቶ ብር ነው ያሉት? አዎ ይሄ አንድ ሺህ ብር ነው። ሦስት መቶ አይደል ያሉት? ይሄ አንድ ሺህ የራሱ የራሳቸው ኪስ ውስጥ ያንዱ ሺህን እየያዙና ይሄ ደግሞ ትራንስፖርቱን ይክፈሉ ይሄ ትራንስፖርት ይሁን። ይሄን ደሞ ኪስ ውስጥ ይዞ ከዚህ ተነስቶ ወደ ልጆቹ ዛሬ

ተባሪ ዛሬ ልደታ ማርያም፣ አንዳንድ ውጭ ሀገር የሚኖሩ ሰዎች እንደዚህ አይነት የተቸገሩ ሰዎችን ዞረይ ብለው ምግብ ልኮ እሱን ምግብ ለማብላት ወደ ከተማ የምትን ነው። እና ተባረኩ፣ ሌላ ጊዜ እንመጣለን። ይህኔ አባት መጠሪያ ጋሻይ አባይን ይህን ይጥላ ኑሮ በሽታና ዘን ሲያቃጥለኝ፣ አንተ ኮነ ከለላ የሆንከኝ የፍካት ዘመኔ ድምቀት፣ የድካም ጊዜ ምርኩዜ እኔነት ኩራቴ፣ ማንነት ሰውነቴ፣ አባቴ ይቅርታሽ ሚገባን ክብርና ፍቅር ስላልሰጠውክ